በጽናት እንግዲህ የዛሬው ፓርት በጣም አሳዛኝም በጣም የሚያሳዝንም በጣም ደግሞ የሚያስደስትም ነገሮች ቅልቅል የሆነበት ነገር ነው። አስደሳቹ ግርማ ተሽሎት በዊልቸር ቢሆን እራሱን አውቆ ወደ ቤቱ መመለሱ ሲሆን በጣም ደግሞ ደስ የሚለው ትዝታ ዋጋዋን ያገኘችባት ነገር ነው። ትዝታ እንግዲህ ዛሬ ዋጋዋን አግኝታለች። ሁልጊዜም ቢሆን እኛ የሰው ስንፈልግ ሁልጊዜም የራሳችንንም ሳናገኝ ህይወታችን ይወገዳል ማለት ነው። እንዲሁም ደግሞ እንግዲህ ልጆቻችንን እንግዲህ አሁን ጽናት ያለ እናት፣ ብሩክ ያለ እናት ማስቀረት ማለት ከባድ ነገር ነው። ብሩክ ከዚህ በፊትም እንዳያችሁት በህይወቱ ከባድ ነው። አንዳንድ ጊዜ ወላጆቻችንን እንኳ የእናት ወገኖቻችንና የአባት ወገኖቻችንን አለማወቃችን እንደዚህ አይነት ነገር ሲደርስብን በጣም የሚከብድ ነገር ነው። እንግዲህ ፍቅሩ ለጽኑ አጎት መሆኑን እያወቀ ግን ሳይነግራት፣ እናቷ በህይወት እንዳለች ሳታቅ ለዛሬ ውጪ ቀን ግን መድረሷ በጣም ታሳዝናለች። ብዙ ነገሮች ነው እኔ ያሳዘነኝ ማለት ነው። እንግዲህ ጠርቶ አምጥቷት ነበር ፍቅሩ። ከዛ ታውቂያለሽ ወይ የእሷን ቤት ሲላት፣ አላቀውም ነበር ያለችው። እንዴት አልገባኝም፣ ፍቅሬ፣ ምንድን ነው እየሆነ ያለው? እያለች እንደማታቁና ስትል ሳምሬን፣ ታውቂያታለች ሲል ሳምራዊትን ታውቂያታለች ሲል ጠይቃት ፍቅሬ በቃ ትዝ አላት መግደሏንና የፅናትን እናት እንዴት ነው የገደልሻት እንዴት ነው ያስወገርሻት እስኪ ንገሪኝ አላት እኔ አላስወገድኳትም ስትለው ነገርኩሽ አለና ሽጉጥ ከግንባሯ ሲደግንባት እውነታውን ተናገረች ማለት ነው እህቴን አንድ ያለችኝን እህቴን እንዴት ነው የምረጋጋው አሳጥተሽኝ እያለ በቃ ልትቀድመኝ ነበር የመጣችው ቀደምኳት አንድ የምትወድ የምወዳትን ህቴናቼ በፍጹም አልተውሽም። የድሮ ፍቅሬ አይደለም ሌላ ፍቅሬን ነው ያገኘሽው ሲል ነው የጀመረላት። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖች ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት በት ብዛት በጣም በዛሬው እለት የጽናት እናት ድጋሚ መሞት የለባትም ከሚሉት ነበርኩ እኔ። አንድ ጊዜ እንኳ ሙታለች ተብላ ያን ሁሉ ችግር መከራ ካሳለፈች በኋላ ዛሬ ግን እናትች ተገኘችልሽ የሚለው ደስታና አባትሽ ድኖ ከሆስፒታል ወጣልሽ የሚለው ብታበስሮት ብትበሰር ደስ ይለን ነበረ። ሆኖም ግን በአባቷ ከሆስፒታል መምጣት ስትደሰት በእናቷ ግን ለድጋሚ ህይወቷ እስከ መጨረሻው መወገዱ በጣም ነው የሚያሳዝነው። ፅናት እንግዲህ ባቢንም ቀጥራ ምን ሆነ ነው ስትለው ጠይቀው ነበር። ባቢ ከአባቱ ጋር እንግዲህ ሙግት ጀምሮ ነበር ፋይሉን ጥላው ስለሄደች ትዝታ ፋይሉን እንመልስላቸው ቢያንስ አንድ ሀብታቸው መልስላቸው ቢለውም አባት ክብረት ወደ ራሴ ማማ እየመጣ እንዴት ነው መልስ የምትለኝ አልመልስም እያለ ነበር የተከራከረውና በዚህ በጣም ተሰምቶት ነበረ ወደ እሷ ቤት ሲሄድ የነበረው እና ለሳይ ለቻናሪ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን መጫን አትርሱ እላችኋለሁ። ዛሬ በጣም አዝኛለሁ። ልቤ ተሰብሯል። የጽናት እናት በዚህ መንገድ ታገኛታለች ብዬ በፍጹም አላሰብኩም። ብሩክም ቢሆን እናቱ ክፉም ብትሆን እንግዲህ እናቱን ሲያጣ ሀዘን ላይ መግባቱ አይቀርም። ግን ሁለት እህት ወንድምና እህት በእናት እጦት መንገላታት በጣም ያሳዝናል ማለት ነው። እና እንግዲህ አይዞህ እየተባባሉ እሷ ጋርም እየተጠያየቁ ነበረ። ግን ዝም አልክሳ፣ ዛሬ ባቢ ምን ሁነህ ነው ስትለው፣ ምንም አዝኜ እኮ ነው አላት። በቃ አለቀ አባዬ ንብረቱን እኮ የለፋበትን ተወሰደ አለ የባቢ አባት ናሀም ተስፋዬ ነኝ ሲል ወደ ጽናት ደውሎ ከዚህ በኋላ ይህ ሀብት ንብረት የኔ ነው ከዚህ በኋላ እናንተን አይመለከታችሁም የሚል ሲያበስራት አባዬ ሰላም ይሁንልኝ አባዬ ይድንልኝ እንጂ በፍጹም ንብረት አልፈልግም ስትል ነበር ያለችው ፍቅሩን በቃ በጣም ተናዶ ሁለት ምርጫ ልስጥሽ አላት አንድም መታሰር አንድም ህይወትሽን ማሳለፍ ያሳይራሽውን ኃጢአት ሁሉ አውቀዋለሁ ተናዘዚ ሲል በስልኩ ቀርጿት ነበረ እሷም አንድ ነገር ሳታስቀር እንግዲህ በስልኩ ቀርጻ ተናግራለች ከመጀመሪያ እስከ መጨረሻ እንዲያደረገችውን ነገር በሙሉ ግን ብትታሰሪ ነገ ተወጫለሽ አንቺ ማሰር አይገባኝም እስከ ወዲያኛው ማሰናበት ነው የሚሻለኝ ሲል እንግዲህ አሰናብቷታል፣ በሽጉጥ ማለት ነው ከዛ የጽኑዬ አባት ግርማ ደግሞ ተሽሎት እቤት ስለመጣ ግርማ በጣም ተደስታ ነበረ። አባቴ እንኳን እንደዚያ በቃልኝ ብለው ትዝታ ማገኘት እፈልጋለው ጽናትዬ ሲል ባቢም ካጠገቡ ቁጭ ብሎ ነበርና ትክስ አለ። ለምን ባቢ ለምንድነው ትፈልጋት ትዝታን ስትል ጽናት አባቷን ትጠይቀዋለች። ግን አባዬ ትንሽ ብታርፋ ይሻልም ነበር ወይ ስትለው በፍጹም ማውራት እፈልጋለው ትዝታ ጋር ደውዪልኝ ሲል ናሆም ተስፋዬ እንግዲህ ባቢ ከጠገ ገባው ቁጭ ብሎ ሁሉን ነገር እያዳመጠ ነበረ። ኔ በቃ ልሄድ ብሎ እሱ ብድግ ብሎ ይሄዳል። አሺ በቃ ከጎኗ ሆነ ጽናትን ስታበረታ ታሊ ስለነበረ ከልብ መሰግናለ፣ ወንድሜ እንኳን ከልጄ ብቻን በነች ሰዓት ከጎኗ ሆን ሲል ነበረ። አቶ ግርማ ባቢን እያመሰግነው እና እንግዲህ ጽናት በትንዝታን ብትደውል አይነሳም፣ በፍቅሩም ሲደወል አይነሳም። ፍቅሩም እንግዲህ ልጁ እንግዲህ ላዝናናህ ነው ለወስድ ነው መዝናኛ ቦታ ሲለው፣ አይ መጀመሪያ እናቴን ሳላስፈቅድ አልሄድም። እናቴ ላ ይችላልና የሚል ነገር ስቢለው፣ አይ በቃ ከዛ ተደጋጋሚ ትዝታ ጋር ስትደውል ጽናት ስልክ ስላልተነሰለላት ፍቅሩ ጋር በተደጋጋሚ ስትደውል ፍቅሩን ማያነሳ ጽናትም ማታነሳ አለና፣ ከዛ ፍቅሩ አነሳላትና ጽናት እንዴት ነሽ ደህና ነሽ አላት። ይ ዛሬ ከቻልሽ አንድ ሎኬሽን የምልክልሽ ነገር አለና እዛ ቦታ ላይ ትመጫለሽ? ነገ አዝናና አለው። ነገ ወስዳለሁ። እሷ ስለማትመልስ ነው ከፈለግ ከስልኩ ስልኩ ሞክር ሲለውም ስልኩን ሲሞክር ልጅም የእናቱ ስልክ አልተነሳለትም። ከዛ ምን ይሆን ብላ ብሌን ጋር ደውላ ብሌን ባክሽ የሆነ ቦታ ሎኬሽን ተልኮልኛል፣ ብቻዬን ከሚሄድ አብረን እንሄድ ስትላት እሺ ብላ፣ ከዛ ባቢን ደውላ ባቢ እባክህ እኔ የሆነ ቦታ ሊሄድ ነው እና አባቴ ጎን ለተወሰነ ሰዓት ተቀመጠልኝ ስትለው ባቢም ለሁሉም ለችግርሽም ለደስታሽም ከጎንሽ ነኝ በማለቱ እሺ ብሎ ፈቃደኛ ሆኖ ይመጣላታል። ከዛ ብልንን ጠርታ ስትል ብልን በጣም ትፈራለች። ኧረ እባክሽ ፖሊስ ይዘን እንሄድ የሚገጥመን ነገር አናቅም ስትላት እባክሽ ነግሬሻለሁ፣ እኔ አልፈራም፣ ከፈራሽ ቅሪ ስብላ ስትሄዳ አይ አንቺ ደግሞ ነገ ትቀየም ያለሽ፣ እንግዲህ የሚደርሰውን አብረን እናያለን እያሉ ነበር። እንግዲህ ወደ ውስጥ የሄዱት ወደ ውስጥ ከገቡ በኋላ ቴክስት ተጽፎ ወደ ውስጥ ግቢ የሚል ነበር የደረሰላት። ወደ ውስጥ ግቢ የሚለውንም ስታየው ደንግጣ ነበር። አባቴም እንግዲህ የነሀም ተስፋዬ አባት ሀብት ማማ ላይ ተሰቀልኩ ደስ አለኝ እያለ እየተደሰተ ነበር። ልጁም ደግሞ አባዬ፣ በሰው ገንዘብ አትደሰት፣ የሰው ሀብት ከየትማ ደርስም፣ እሱ መጣብኝ እንጂ ሲሳው፣ እኔ አልሄድኩበትም እኔ ድህነት ሰልችቶኛል እያለ ቢለውም ቢለምነውም ፍቃደኛ አልነበረምና በቃ ባቢም ተስፋ ቆርጦ እንግዲህ የጽናትን አባት እየሄደ ነበረ። የጽናትም አባት ቢሮውን ማየት ስለፈለገ ትዝታም ጋር ቢደወል ስላልመለሰኝ ወደ ቢሮ ሲሄድ ግን የባቢ አባት ናሁን ተስፋዬ ኔኔ ብሎ ነበር ያገኘውና እባክህ ይህን ንብረት የኔ ነው እሷ የትዝታ ባለቤት ነህ። ትዝታ ባለቤት እንዳላት ነግራኝ አታውቅም ነበር አለው። አዎ ግን አሁን የፈለግከውን ገንዘብ ስጠኝና ልመልስልህ ቢለው፣ በፍጹም አላደርገውም። ልቅ ልሸጠው ሳይሆን ልሰራበት ነው ይህን ድርጅት። ጽናት በሌለችበት ከሄደ በኋላ በቃ ራሱን ተክዞ ንብረቱን እንደማገኘው ተስፋ ቆርጦ ተመለሰ። ሆኖም ግን በዚህ ሰዓት ጽናት አባቷ ሰላም ብቻ እንዲሆንላት ነበር የምትፈልገው። ስትገባ ከጓደኛዋ ጋር ያገኘችው ነገር አስደንጋጭ ነገር፣ እናቷ ሞታ ወንበር ላይ ተቀምጣ፣ ትዝታ ሞታ አልጋ ላይ ተቀምጣ። ሁለቱንም እንግዲህ እማዬ እያለች ነው። እንደ ራቅሽኝ እማዬ፣ ሽታሽ ናፍቆኛል እማዬ። አሁን ሰት ለሽኛ ትጂ አትሙቺብኝ እባክሽ፣ ቀጥ በይና አናግሪኝ አረ፣ እኔ በፍጹም አልችልም እማዬ። እስከ ዛሬ ለምን የት ነበርሽ? ድጋሚ የማመሞት የለብሽም እያለች ስትል በጣም ነው የምታሳስቴ። ቅፍ አድርግኝ እማዬ፣ እማዬ እባክሽን አትተይኝ። በቃኝ እባክሽ እማዬ፣ በድጋሚ አትሙችብኝ፣ የእኔ እናት እማዬ፣ ልጄ በይኝ፣ ያን የምታሸችኝን አንገትሽን፣ ሽታሽን አሽቲችኝ፣ ዳብሽኝ እያለች በጣም ስቃ በተሞላበት ብሌን ራሱ ተይ ስትላት እንኳ በፍጹም አልተውም እያለች አንድ ጊዜ ልጄ በይኝ ጥለሽ እማዬ እናት ጥለሽኝ አትጂ እያለች ስትል በጣም ነው የምታስለቅሰው። ትዝታ ከጎኗ ስታ ትዝታ እናቴ ነጠቅሽኝ። ትዝታ እናቴን አሳጣሽኝ፣ ህይወቴን አሳጣሽኝ፣ ልጅነቴን አሳጣሽኝ፣ አባቴን እንደዚያ አደረግሽብኝ። ምን ብንበድልሽ ነው ይህ ሁሉ በደል? ለማን ጥቅሞ ጠቅሞ ታውቂዋለሽ? እንዴት እንደዚህ ታደርጊያለሽ? የውሸት ቢሆንልኝ ማየ ደስ ይለኝ ነበር። የዛሬውን ቀን የአሁኑ እንኳ የውሸት ነው በተባልኩኝ አሁን እኮ ልጅሽ አድጌልሻለሁ እማዬ፣ አሁን እኮ ደርሼልሻለሁ እማዬ ብትልም የማይመለሰው ሬሳ መልሳጣችን ለጽናት በጣም አንጀት ትበላለች ማለት ነው፣ ልብ ትሰብራለች። በዚህ ሁኔታ እንግዲህ ሁለት ሬሳ በአንድ ቤት ታቅፎ ቁጭ ብለው እናቷ እቅፍ አድርጊ ምትላት የምማታቅፋት በድን ሬሳ አሁን አባት ምንም በጣም ልብ በሚሰብር ነገር እያደረገች ነበረ። እና ግርማም ልቡ ተሰብሮ ወደ ቤቱ ተመልሷል። ጽናት የምታውቀው ነገር የላትም። አባዬ መስማት የለበትም ቢሌንዬ፣ አባዬ ሁለተኛ ልቡ መሰበር የለበትም እለችም የሚለውን ነው የሚያውቀው። ከዚህ በኋላ ለአባቴ እንዳደውብኝ አደራሽን፣ በፍጹም ሊሰማ አይገባውም እያለች ነበር ስትማፀን የነበረው። ባቢም በጣም በአባቱ ስራ ተናዷል። ወደፊት ምን ያደርጋል? ምን አይነት አረመኔ ጨካኝ እህት አለችን ትዝታ እያለ እየተናደደ ነው አባቱና እህቱን እንግዲህ የእህቱን መወገድ አላወቀ ምናልባት ስትወገድ ሁሉ ንብረት እንግዲህ ወደ እነሱ ቢመለስም ግን ዛሬ ልቧ ተሰብሯ ጽናትዬ። አባቷ ግን ቀጥ ብሎ ደግሞ ከዚህ በኋላ የገንዘብህን ብሎ የሚመጣ ሰው አታግባ እስከ ማለት እየመከራ ይገኛል። ስለዚህ ውድ ተመልካቾቼ እንግዲህ ስልኳ እየጮሆ ነበር የትዝታ ብሌን የትዝታ ስልክ ይጮኋል፣ ብለው ሲያነሱት ደግሞ የማይጠበቅ ሰው እየደወሉ ነው ያገኙት። ወይም ግርማ ነው እየደወለ ያለው፣ ፍቅሩ ነው የሚደውለው። እንግዲህ በዚህ ነው የዛሬው የተጠናቀቀው። ቀጣው ምን ይሆናል የሚለውን አብረን የምናየው ይሆናል። በእንግዲህ አንዳንድ ጊዜ የራሳችንን ገንዘብ ትተን የሰዎችን ገንዘብ ስንመኝና ና እንዲሁም በቀልን ይዘን ተሸክመ ስንል መጨረሻችን እኛ በቆፈር ነው ጉድጓድ መግባት ወይንም እኛ በዛ ገመድ መወርወር ነው እንጂ ያለብን ጥቅም እንደሌለው እና የዚህ ያስረዳን ነገር ነው። በዚህ መካከል እሷ ገንዘብ ሀብት ስትል ለራሷንም አጥታ እነዚህ ሁለት ልጆች ያለ እናት ቀርተዋል። አባትም እንደዚህ በሽተኛ ሆኖ ቀርቷል። ስለዚህ በጣም ያሳዝናል። አንዳንድ ጊዜ የምናደርገውን ነገር የፊታችንን ሳይሆን ኋላችን ምን ያስከትላል የሚለውን እያሰብን ብናደርግ መልካም ነው እላለሁኝ። እንግዲህ ውድ ተመልካቾቼ የዛሬው በዚህ ተጠናቋል። ቀጣይ በሌላ እስከምንገናኝ አሰላሙ አሌይኩም ወረህመቱላሂ ወበረካቱ።